የፍቅርን ትርጎ ገልጽሽ አስተማርሽ፣ ካንቺ ደስታ የኔ። ሰላም ሰላም! ውድና የተከበራችሁ የማርኬም ዩቲዩብ ተመልካቾችና ቤተሰቦች እንዴት ናችሁ? አላችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን አለን አለን። ሰላም ሰላም፣ የማርክ ቲዩብ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ማርክ በጣም ቆንጅዬ በጣም የምታምር ኩል የሆነች ሴት ላስተዋውቃችሁ ነው። ተወዷታላችሁ ብዬ ተስፋ አረጋለሁ። እኔ እንጃ ምን ማውራት እራሱ እንዳለብኝ አላቅም። በጣም እየፈራው ነው ማውራችሁ ቤተሰብ፣ እሷን ለማስተዋወቅ እዚህ ጋ ሳመጣ በጣም እየፈራውኝ ነውና፣ ግን ከማስተዋወቅ ወደ ኋላ አይደለም። ዚ ትባላለች ቆንጅዬ ነች እና በጣም ቀበጥ ነች። ሌላ ስለሷ ምንድን ነበረ? በቃ በሂደት የምታውቁት ይሆናል። ስለሷ ሁሉም ነገር በሂደት የምታውቁት ይሆናል። ግን ቤተሰብ ዛሬ እንደዚህ ለብሼ፣ ያው ለአንድ ሰው ልናስተዋውቅ ነው። እሱም ያውቃታል፣ ነገር ግን እኔና እሷ አብረን ሆነን አይቱን አያውቅም። ዛሬ ግን ያንን ነገር ይፋ ልናደርግለት አንድ ሰው እንጠርተናል። ለእሱ ካሳወቅ ነው በኋላ ለምን ለእናንተስ